ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 17 2018 ዓም የረፋድ ዜናዎችን ይዘንላችሁ ቀርበናል የህሊና እስረኛው አቶ ክርስቲያን ታደለ አቃቤ ሕግ ከአማራ ክልል ምስክር ለማምጣት የጸጥታ ችግር አጋጠመኝ ማለቱ ተቀባይነት የለውም ብለዋል ብልጽግና በራያ ግንባር ከፍተኛ የሆነ የተዋጊ ጀት ቅኝት እያደረገ ሲሆን በወልድያ ያሉ ሹፌሮች ደግሞ አገዛዙ መኪናዎቻችንን ለግዳጅ እያለ ሰርተን እንዳንበል አድርጎናል ሲሉ አማረዋል የግንባር መረጃዎችንም ይዘናል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 የህሊና እስረኛው አቶ ክርስቲያን ታደለ አቃቤ ህግ ከአማራ ክልል ምስክር ለማምጣት የጸጥታ ችግር አጋጠመኝ ማለቱ ተቀባይነት የለውም አለው። ብልጽግና አገዛዙ በተለያዩ መዝገቦች በሽብር ወንጀል የተከሰሱ የፖለቲካና የህሊና እስረኞች ህዳር 16 2018 ዓ ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። በእነ አቶ ዮሐንስ ቧያሌው መዝገብ በህመም ምክንያት በተደጋጋሚ ችሎት እየተገኘ ካልሆነው ከአማረ መለሰ በስተቀር አቶ ዮሐንስ ቧያሌው፣ አቶ ክርስቲያን ታደለ እና ዶክተር ካሳ ተሻገረ ሰሜን ጨምሮ 15 በቂሊንጦ ማረሚያ ቤት በግፍ እስር ላይ የሚገኙ የፖለቲካ እና የህሊና እስረኞች ተገኝተዋል። መዝገቡ የተቀጠረው አቃቤ ህግ ከመጋረጃ ጀርባ አስመሰክራለሁ ያለውን አንድ ምስክር አቅርቦ እንዲያስመሰክር በሚል ነበር። ይሁን እንጂ የፌዴራል ፖሊስ ለቤተሰብ ጥየቃ ወደ አማራ ክልል ሄዷል የተባለው ምስክር በኔትወርክና በክልሉ ባለው የጸጥታ ችግር ምክንያት ለማቅረብ አለመቻሉን በደብዳቤ መግለጹን አሳውቋል። በመሆኑም አለ የተባለው የኔትወርክና የክልሉ የጸጥታ ችግር በቂ ምክንያት በመሆኑ ምስክሩን ለማቅረብ ተጨማሪ ጊዜ ይሰጣል ሲያመጣኝ ሲል አቃበ ህግ ችሎቱን ጠይቋል የአቃበ ህግ መከራከሪያ በተከሳሾች ጠበቆች በኩል ጠንከር ያለ ተቃውሞ ገጥሞታል በግራ ቀኙ መካከልም አጭር ክርክር ተደርጓል በጠበቆች በኩል የወንጀለኛ መቅጫ ስነስርዓት ህግ ቁጥር 94ና 104ን በመጥቀስ አቃበ ህግ ስነስርዓታዊ ባልሆነ መልኩ ተጨማሪ ጊዜ እየጠየቀ ነው የኔትወርክና የጸጥታ ችግር የሚለው ቀጠሮ ለማስቀጠር በቂ ምክንያት አይደለም ልዩ ጥበቃ እየተደረገለት ያለ ምስክር መሆኑ ተገልጾ ነበር በቂ ትጋት አላሳየም ተከሳሾች ከታሰሩ ሁለት ዓመት ከአምስት ወር ሆኗቸዋል። በመሆኑም የተሰጠው ጊዜ በቂ ስለነበር አቃበ ህግ ምስክሩን የማሰማት መብቱ ይታለፍልን በሚል ተጠይቋል። የተከበሩ አቶ ክርስቲያን ታደለ በበኩላቸው የመንግስት ከፍተኛ ባለስልጣናት ወደ አማራ ክልል እየተንቀሳቀሱ ሰላም ነው እያሉን ባለበት ሁኔታ አንድ ምስክር ለማምጣት የጸጥታ ችግር አለ የሚለው ተቀባይነት የለውም ሲሉ ተከራክረዋል። የእግራ ቀኙን ክርክር ያዳመጠው ችሎቱም የአቃበ ህግን መከራከሪያ በመቀበል ተለዋጭ ቀጠሮ ለታህሳስ 8 2018 ዓ.ም ሰጥተዋል። በተከሳሾች በኩል በቂሊንጦ ማረሚያ ቤት ከፍተኛ ፍርድ ቤት ትዕዛዝ በኋላ መሻሻል ሊያሳይ ሲገባው ችግሮቹ ከድጡ ወደ ማጡ እየሆነ እየባሰባቸው መሆኑ ተገልጸዋል። በራሳቸው እና በቤተሰቦቻቸው ላይ የተፈጸመ ያለው ማንነት ተኮር ስድብ፣ ዛቻና ማስፈራሪያ ብሶበታል፣ የፍርድ ቤት ትዕዛዝ እየተከበረ አይደለም፣ ክልከላው፣ ጭቆናው፣ ወከባው በስቷል፣ ፌዴራል ፖሊስ እስካሁን ያጣራው ነገር የለም፣ ደህንነታችን አደጋ ላይ ነው የሚሉና ሌሎች ችግሮችን በመዘርዘር ያሉበት ያያዝ ሁኔታ አሳሳቢ መሆኑን በመጥቀስ ፍትሕ እንዲሰጣቸው ጠይቀዋል። ብልጽግና በራያ ግንባር ከፍተኛ የሆነ የተዋጊ ጀት ቅኝት እያደረገ ሲሆን፣ በወልዲያ ያሉ ሹፌሮች ደግሞ አገዛዙ መኪናዎቻችንን ለግዳጅ እያለ ሰርተን እንዳንበላ አድርጎናል አሉ። መነሻውን አፋር ሰመራ ከሚገኘው ሱልጣን አሊሚራ ሃንፍሬ አየር ማረፊያ ያደረገው ተዋጊ ጀት በራያ ግንባር ተከታታይነት ያለው ቅኝት እያደረገ መሆኑ ተገልጿል። ተዋጊ ጀቱ ቅኝት ማድረግ ከጀመረ ከሳምንት በላይ ማስቆጠሩንና ዘውትር በተመሳሳይ ሰዓት እንቅስቃሴ እንደሚያደርግን የታወቀው መነሻውን ከሰመራ የሚያደርገው ተዋጊ አውሮፕላኑ ትር እኩለ ሌሊት ገደማ ላይ የዞብል የቀዮ ጋሪያ የራማ ተራሮችን ይዞ እስከ ተኩለሽ ቆቦ ዙሪያ አባሆይ ጋሪያ ግዳን ዙሪያና በለጎ ተራራ እንዲሁም አላማጣን አልፎ ከፊል የትግራይ አካባቢዎች ላይ ቅኝት አድርጎ እንደሚመለስ የመረጃ ምንጮች ይነግረውኛል ሲል መረብ ሚዲያ ዘግበዋል። ተዋጊ ጀቱ በራያ ግንባር ከሚያደርገው አሰሳ በተጨማሪ ከሰመራ ሱልጣን አሊሚራ አንፍሬ አየር ማረፊያ በመነሳት በባቲ በኩል አቆራርጦ በአምባሰል ተራሮች በኩል ቅኝት በማድረግ ወደ ኮምቦልቻ አየር ማረፊያ እንደሚያቀናና ሰዓታት ባልፈ በተፈጀ ቆይታ ውስጥ ደግሞ ወደ ሰመራ እንደሚመለስም ማረጋገጥ ተችሏል። ተዋጊ ጀቱ አሰሳ በሚያደርግበት ወቅት ቦምብ ታጥቆ እንደሆነና በአንድ ምሽት በአንድ ቀጠና ብቻ ከሁለትና ሶስት ጊዜ በላይ እንደሚመላለስ ታውቋል። ይኸው ተዋጊ ጀት ህዳር 15 2018 ዓም እና ህዳር 16 2018 ዓም እኩለ ቀን ገደማ ላይ የወልዲያን አቅጣጫ ይዞ ወደ ትግራይ ክልል በረራ ማድረጉን የታወቀው አገዛዙ በርከት ያለ የሰዎች ስብስብ ካገኘ ጥቃት ከመፈጸም ወደኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነም ማህበረሰቡ እንደገበያና የሃይማኖት ስፍራዎች እንዲሁም መሰል መሰባሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግ ምንጮቹ አሳስበዋል። ኦህዴድ መሩ የብልጽግና ቡድን ያለፈው አመት በአምባሰል ወረዳ የጀት ጥቃት ፈጽሞ እንደነበር ይታወቃል። የካቲት 6 2017 ዓ.ም መነሻውን ከአፋር ሱልጣን አሊሚራ ሐንፍሬ አየር ማረፊያ ያደረገ ሚግ 23 በባቲ በኩል አቆራርጦ በመብረር አምባሰል ወረዳ 22 ጅብ ጎዶ ቀበሌ በአንድ የንጹሃን መኖሪያ ቤት ላይ በፈጸመው ጥቃት ህፃናትን ጨምሮ አምስት የሚደ እርሱ ንጹሃን መገደላቸው አይዘነጋም። ይህ በእንዲህ እንዳለ በሰሜን ወሎ ዞን ወልዲያ ከተማ እና አካባቢዋ የሚገኙ የትራንስፖርት አገልግሎት ሰጪ አሽከርካሪዎች የተለያዩ የመንግስት የጸጥታና የአስተዳደር አካላት ግዳጅ በሚል ሰበብ ያለምንም ክፍያ የጦር ሰራዊት አባላትን ባለስልጣናትንና ሌሎች ግለሰቦችን እንዲያመላልሱ እያስገደዷቸው መሆኑን ገልጸው በከፍተኛ ምሬት ተቃውሟቸውን አሰምተዋል። ቅሬታ አቅራቢዎቹ እንደሚሉት የአሰራር ሰርተን የማደር መብታችንን የገፈፈ እና ከባድ የኢኮኖሚ ጫና የፈጠረ መሆኑን ተናግረዋል። አሽከርካሪዎቹ እንደሚሉት ጫናው ከአንድ አካል ብቻ የሚመጣ አይደለም። ሚሊሻው ግዳጅ ይላል፣ ትራፊክ ፖሊስ ግዳጅ ይላል፣ መከላከያ ግዳጅ ይላል፣ የቀበሌ ሊቀመንበር ግዳጅ ይላል ያሉት ሹፌሮቹ፣ ይህ የተዘበራረቀና ያልተገራ አሰራር በግለሰቦች ንብረት ላይ የሚፈጸም ጥቃት መሆኑን ገልጸዋል። በተለይ በአካባቢው ካለው ውጊያ ጋር በተያያዘ የጸጥታ አካላትን የማጓጓዝ ኃላፊነት በግል አሽከርካሪዎች ጫንቃ ላይ መውደቁ ከፍተኛ ኢኮኖሚ ኪሳራ እያደረሰባቸው መሆኑን አስረድተዋል። የባንክ እዳለብን የምናስተዳድረው ቤተሰብ አለን ቻችን በየጊዜው ከፍተኛ የዘይትና የጥገና ወጪ ይጠይቃሉ ያሉት ቅሬታ አቅራቢዎቹ የግለሰብ ንብረቶችን ያለምንም ክፍያ ማሰራት ልክ ያልሆነና ወንጀልም ነው ሲሉ አቋማቸውን ገልጸዋል። በሌላ በኩል በጎጃም ቀጠና አንድ የኮረኔል ማዕረግ ያለው ሬጅመንት አዛዥ መደምሰሱ ተሰምተዋል። ለሳምንታት በቆየው እልህ አስጨራሽ ውጊያ ቅዳምን ከተማን ማስለቀቅ ተችሏል። የማቻከል በላይ ዘለቀ ሻለቆችን ለማፈን የብልጽግናው አገዛዝ ሰራዊቱን በማሰባሰብ ጥቅምት 26 2018 ጀምሮ በከባድ መሳሪያ የታገዘ ጦርነት ለማድረግ ሞክረዋል። የአፋ ባህ ቴዎድሮስ እዝ 19ኛ ኮር 99ኛ ክፍለ ጦር የበላይ ዘለቀ ሻለቆች ባደረጉት የመልሶ ማጥቃት ውጊያ የኮሮኔል ማረግ ያለው ሬጅመንት አዛዥ በመጨመር በርካታ የአገዛዙ ኃይል ተደምስሷል። ቁስለኞችም በሶስት ጭነት መኪናና በአንድ አምቡላንስ ማውጣቱም ተረጋግጧል። በዚያው ወደ ውጊያ የበላይ ዘለቀ ልጆች መቋቋም ያቃተው የአገዛዙ ሰራዊት ቅዳምን ከተማን በመልቀቅ ወደ አማኔል ከተማ ተመልሷል። ከፍተኛ የምታስተናገደው የአረመኔው አገዛዝ የተደመሰሱ አባሎቹ በጅምላ ቀብሯቸው ሸሽተዋል። የብልጽግናው አገዛዝ የአማራ ክልል ሹም ማንም አይነቀንቅም ሲሉ ዳንኤል ክብረት ደግሞ ዛቻ አዘል ጽሁፍ አስፍረዋል። ሌላኛውን የአማራ ህዝብ ጠላትና ገዳይ ደሳለኝ ጣሰውን ተክተው የብልጽግና የአማራ ክልል ሰላምና ጸጥታ ኃላፊ የሆኑት እሸቱ የሱፍ የተባሉ ሰው ማንም አያንበረክከንም በሚል ዛቻ አዘል ንግግር የሚዲያ ፕሮፓጋንዳቸውን ጀምረዋል። ያለ መከላከያ ሰራዊት እጀባ ከባህር ዳር በማይንቀሳቀሱበት በመኪና ከክልሉ አንድ ከተማ ወደ ሌላ ከተማ በማያመሩበት ሰማንያ በመቶ የክልሉን አካባቢ በማያስተዳድሩበት በት ሁኔታ ፋኖን ሽፍታ ነው ምንም ማድረግ አይችልም ሲሉ ተሰምተዋል የብልጽግናን አገዛዝ በጥይትና በዱላ የምትለው የለም ያሉት እኚህ አዲስ ሹም መንግስታችንን ማንም ንቅንቅ አያደርገውም ሲሉ ተሰምተዋል ይህም መንግስት በዱላ ይህም መንግስት በክላሽም መቀየር እንደማይቻል ተገንዝቧል እኮ አሁን ወታደራዊ የበላይነት የለውም እኮ ጠንካራ ሽፍታ ሽፍታ ድሮም አለ ሰማንያዎች ውስጥ ዘጠናዎች ውስጥ እኮ ሽፍታ አለ በየአካባቢው እየተቀበለ ገንዘብ እየተቀበለ ገንዘብ እየቀማ እያገጠ እንትን የሚያደርግ አለ። አሁን ስፋቱ በዛ ብሎ ይሆናል እንጂ ሽፍታ ነው ያለው። አሁን እኛ ተዋጊ የለንም፣ በየአካባቢው ሰርጎ ገብቶ ጥቃት የሚያደርስ ሌባ ነው እንጂ ያለው ወታደራዊ የበላይነት ያለው ሀይል የለንም። የለም፣ በዛ ደረጃ የሚታይ የለም። ይሄ ሁኔታ በሽፍትነት ይቀጥል ካልሆነ በስተቀር ይሄ መንግስት ንቅንቅ ንቅንቅ ማድረግ አይችልም። እኚህ ወንበራቸው ላይ ለመቆየት ብልጽግናን የሚያስደስት ንግግር መናገር ያለባቸው ሹም ፉከራቸውና መሬት ላይ ያለው ሀቅ ለየቅል ናቸው። ፋኖ ከጓድ ተነስቶ ዛሬ ላይ በኮርና በእዝ መደራጀቱን በአይናቸው ተመልክተዋል። በየጊዜው የሚያሰለጥኗቸው የመከላከያ የአድማ ብተናና የሚሊሻ ኃይሎች አንድም በፋኖ ሲበተኑ፣ ሁለትም ፋኖን ሲቀላቀሉ አይተዋል። ፋኖ በጠራራ ፀሐይ በአውላላ ሜዳ እልፍ ኮማንዶና እግረኞችን እያሰለጠነ ጉሮሯቸውን ሊያንቅ መዘጋጀቱንም እያስተታለሉ ነው እጅግ የተከፋፈለ አካሄድ ቢያንስ ወደ ሁለት መዋቅር መምጣቱንም እየመረራቸው የሚወጡት እውነት ነው። ዓለም አቀፍ ሚዲያዎች በሚሰሩት ዘገባ ጭምር ፋኖ አንድም ያስገድደው መድፈር ወንጀል እንዳልፈጸመ ሲገልጽ፣ ብልጽግና ግን ሺህ የአማራ እናቶችን መድፈር በዓለም መድረክ ተጋልጧል። ዛሬ ሽፍታ ነው አጥፍተኗል ያሉትን ፋኖ ላለፉት ቀናት ከህዋትና ከኤርትራ ጋር ጥምረት ፈጥሮ ወጋን ሲሉትም ነበር። ታዲያ በየትኛው ዓለም ነው ሽፍታ ከሀገራትና ከሌሎች ኃይሎች ጋር ጥምረት ፈጥሮ መንግስትን የሚወጋው? ለሚለው ግን እሸቱ የሱፍ መልስ የላቸው ምክንያቱም ንግግራቸው ሻሚዎቻቸውን ካስደሰተ ሌላው ለእርሳቸው እዳው ገብስ ነው። ከዞብል ተራራ እስከ አምባሰል፣ ከደጀን እስከ ባህር ዳር፣ ከአዲስ ዘመን እስከ ደባርቅና መተማ፣ ከምንጃር ሸንኮራ እስከ ደራ የአማራ ፋኖ ዛሬም ተናቦ የብልጽግናውን ኃይል እያንቀጠቀጠው መሆኑ ሀቅ ነው። በሌላ በኩል ደግሞ ከሰሞኑ በአሰቃቂ ሁኔታ እጅ ከቆረጠው ግለሰብ ጋር ተያይዞ የብልጽግና መንጋ ቦታውን እያቀለጠው ነው። ያልጠበቁት ይሆናል ያላሉት ሴራ ሲጋለጥ፣ አሁን ላይ የመንግስታቸውን ቅሌትና ግፍ ለመከላከል እየተሯሯጡ ነው። ብልጽግና በወረኢሉ ወረዳ ኮሚኒኬሽን በአማራ ክልል ኮሚኒኬሽን እና ብቅ ልብ አክቲቪስቶቹ በኩል ሰሞኑን በአሰቃቂ ሁኔታ እጅ ሲቆርጥ የሚታየውን ግለሰብ ከአስር ቀን በፊት እጅ ሰጥቷል ሲል መግለጹ አይዘነጋም። ታዲያ ከትናንት በስቲያ ይህን ቪዲዮ ካሰራጩ ከደቂቃዎች በኋላ እጅ የቆረጠው ግለሰብ በዛሬ ሁለት ተይዟል ሲሉ ሌላ ነጥብ የጣሉበትን ዘመቻ ጀምረዋል። የአላስኬድ ሲላቸውና ከአስር ቀን በፊት እጅ ሰጠ ያሉበት ዜና በማስረጃ ሲወጣ ክስ ልክ ውስጥ ነው ያገኘ ነው ማለት ጀምረዋል። የሎሌነት ቦታቸውን በጌ ፊታቸው ረዳ ተቀምተው አንገታቸውን ደፍተውና የመከዳት ስሜት ተሰምቷቸው የከረሙት የጦር ፕሮፓጋንዲስቱ ዳንኤል ክብረትም በዚህ ዘግናኝ ክስተት ተከስተዋል። ተይዘው የመጡት ስልኮች ብዙ ነገር እየነገሩን ነው፣ ጃውሳዎች ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማንን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ አውቀናል ሲሉ ጽፈዋል። ከተያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ በሚልም ዝተዋል። ይሁን እንጂ የተናረኩን እንስት ፋኖችን ጡት በመቁረጥ የሚታወቀው አገዛዙ እንጂ አይደለም። ከፋኖ ጋር ውጊያ መጀመሩ አስቀድመው በተለያዩ የሀገሪቱ አካባቢዎች ሰውን ከነ ነብስ ያቃጠሉት፣ ከገደል ላይ የወረወሩት፣ በእናትና በአባት ፊት ልጅን የገደሉት፣ ሚስትን በባሏ ፊት የደፈሩት የብልጽግና ወታደሮች እንጂ ፋኖ አባላት አይደሉም። አገዛዙ በአማራ ክልል ጦርነት ካወጀ በኋላ ዓለም አቀፍ የሰብአዊ መብት ተቋማት ዓለም አቀፍ ሚዲያዎች፣ ሰመኮ ባወጧቸው ሪፖርቶች የብልጽግና ወታደሮች ሴቶችን እንደደፈሩ፣ ንጹሀን እንደረሸኑ፣ ወጣቶችን አግተው እንደሚሰወሩ ገለጹ እንጂ ስለ ፋኖ ያሉት ነገር በመሆኑም የዳንኤል ለቅሶ ያብይን የተለመደ ትኩረት ለማግኘት እየተጻፈ ሌላ ተረት ነው። ዩክሬን ጦርነቱን ለማስቆም በቀረበው የሰላም እቅድ ላይ ከአሜሪካ ጋር መግባባት ላይ ደረሰች። ዩክሬን ከሩሲያ ጋር እያደረገች ያለውን ጦርነትን ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታውቃለች። ሀሳቡ የተመሰረተው ባለፈው ሳምንት አሜሪካ ለኬቭ ባቀረበችው 28 ነጥብ እቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረውበታል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሁፍ የመጀመሪያው እቅድ ከሁለቱ ሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። ልዩ መልእክተኛው ስቲቭ ዊትኮቭ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዚዳንት ቭላዲሚር ፑቲንን እንዲያነጋግሩ ማዘዛቸውን ተናግረዋል። የአሜሪካ የጦር ሰራዊት ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎችን ያገኛሉ ተብሎ ይጠበቃል። የዩክራይን ፕሬዚዳንት ቮሎዲሚር ዘለንስኪ ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። አስተዳደራቸው ከወሩ መጨረሻ በፊት ስብሰባ ለማድረግ አቅደዋል። ከአሜሪካ እና ከፕሬዚዳንት ዶናልድ ትራምፕ ጋር የበለ ጠንቁ ትብብር አደርጋለሁ የሚል እምነት አለኝ። አብዛኛው በአሜሪካ ላይ የተመሰረተ ነው፤ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ትሰጣለች ብለዋል። ከአንድ ቀን በፊት ዘለንስኪ የሃያ ስምንት ነጥብ እቅዱ ለዝቧል፣ አንዳንድ ድንጋጌዎችም ተወግደዋል ብለዋል። ትራምፕ በማህበራዊ ሚዲያ ላይ ከዘለንስኪ እና ከፑቲን ጋር ለመገናኘት በጉጉት እንደሚጠባበቁና ይህ የሚሆነው ግን ይህንን ጦርነት ለማስቆም የተደረገው ስምምነት ሲጠናቀቅ ወይም የመጨረሻ ደረጃ ላይ ሲደርስ ብቻ እንደሆነ ጽፈዋል። ፕሬዚዳንቱ በኋላ ለጋዜጠኞቹ እንደተናገሩት ስምምነ ስምምነቱ በሁለቱም በኩል የግዛት ስምምነቶችንና ድንበሩን ነፃ ለማድረግ መሞከርን ያካትታል። ትራምፕ ለእኔ ጊዜ ገደብ ጦርነቱ ሲያበቃ ነው በማለት ለሁለቱ ወገኖች የመጨረሻ የሚሉትን ቀን እንዳልሰጡ ተናግረዋል። ሩሲያ በአዲሱ ረቂቅ ስምምነት ላይ ማንም እንዳላማከራት በመግለጽ በእቅዱ ላይ የተደረጉ ማሻሻያዎችን ላትቀበል እንደምትችል አስጠንቅቃለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የመጀመሪያውን የአሜሪካ ማዕቀፍ ብትደግፍም እቅዱ ጉሌ ለውጥ ከተደረገበት ሁኔታው በመሰረቱ የተለየ እንደ የሚሆን ተናግረዋል። እስከ ማክሰኞ ጠዋት ድረስ ክሬምልን የአዲሱን እቅድ ቅጂ እንዳልደረሰው ላቭሮቭ ተናግረዋል። አውሮፓ የአሜሪካን የሰላም ጥረቶች እያዳከመች ነው ሲሉም ከሰዋል። ድራይስኮል እና የሩሲያ ተወካዮች ሰኞ እና ማክሰኞ በአቡዳቢ ስብሰባ ቢያደርጉም የአሜሪካ ባለስልጣናት የሩሲያን ስጋቶች በይፋ አላነሱም። ለኪየቭ የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን ምስራቃዊ ክፍሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል። Moi. ከአድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።